ሩታ አብሪሽ አልፈልግህም ብላ ሕይወቴ ከኢሳም ነው የምቀጥለው ብላለች። እጅግ በጣም በጣም በጣም በጣም በጣም በጣም ጠንካራ ሆና ስትሮንግ ሆና እሱን ያናገረችበት ራሱ መንገድ፣ በቃ መጀመሪያ አንተ ወድቄ ምቀር መስሎህ ነበር። እኔ ግን አልወደኩም። ጠንካራ ነኝ፣ ሁሌም ጠንካራ ነኝ። እሱም ከጎኔ ስላለ ብቻ ሳይሆን እኔ ማንም ይኑር ማንም አይኑርም ለራሴ ጠንካራ ሆኜ የምቆም ሴት ነኝ። ስለዚህ የራስህ ህይወት መኖር ትችላለህ። እኔ የፈለኩትን መርጬ መኖር መብቴ ነው። ከዚህ በኋላ አትጨቅጭቀኝ፣ አትምጣብኝ ብላ ውሳኔዋን አስተላልፋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተረፋቂ የሆናቸው የኤችይቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴት አይለያችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን አይሻ ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ወደ አይሻ ቤተሰቦች አበረታቶኝ ቻናል ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ ሀሳብ አስተያታችሁም። መገሩኝ እላችኋለሁኝ በተረፈ እንዴት እንዴት ናችሁ? እና ዛሬ አብርሽ እንግዲህ እኔ የኔና የሷ ነገር ምንድን ነው መጨረሻው? ምን ሳስባ ነው ትላንት ቤት አላደረችም። ና ይሄ ምን ለማለት ነው? ለአንዴና ለመጨረሻ ጊዜ የራሴን የሆነ የግሌን ህይወት ለመኖር ወይም ደግሞ እኔም ከዚህም በኋላ ኦዲየንሱም ወይም ተመልካቹንም እንደዚሁንም ደግሞ ራሴንም ላላስጨንቅ ያለው ነገር ማወቅ እፈልጋለሁኝ ይሄ ከእሷ ነው ማውራት የምፈልገው ብሎ እንግዲህ ቀጥሯት የብቻዋ ነው የምትመጣው የብቻዋ እንድትመጣ ነው የምፈልገው ብሎ ቢልም እሷ ግን ለብቻዋ አልመጣችም ጓደኛዋን ይዛ አብራ ያኔ የበጭረህ ጠንካራ ሆና ያናገረችበት ራሱ መንገድ ያሁላ የምትወደው የነበረን አይነት እንኳን ከበፊት በጣም ነበር የምትሳሳለት ምን የምትለት፣ በጣም ነበር የምታለቅሰው ምን ምትለው። አሁን ያን ሁላ ትታ ጠንካራ ሆና በጣም በቃ ጠንካራ በሚባል ደረጃ ሆና ነው መጣ ያናገረችው። የምን ማልቀስ ነው ምንድን ነው በቃ፣ በጣም ጨረሻ ያሳቀችኝ ማለት ነው እና እሱ በቃ ለምን በዚህ ልክ ተቀየርሽ? ምናምን በቃ ሰው ገፋፍቶች ነው ምናምን እስከ ማለት ሁላ ደረሰ። ያሌል የቻለው ደግሞ የሰዋ ጥንካሬ ይመስለኛል እንደዛ እንዲናገር ያደረገው ማለት ነው። አብሪሽ ደግሞ በጣም እንደሚወዳት እንደሚያፈቅራት ከሷ በቃ መኖር እንደሚፈልግ ነው ያለው ነገር የተናገረ ያለው ማለት ነው። እሷ ግን ያው አርፍ ደሃል እንደማለት ይመስለኛል እኔ አንተ እንደፈለክ ሆነሃል እንደፈለግ ትቀያይራቸዋለህ። አሁንም መቀያየር ትችላለህ። አሁንም መቀያየር አንዷ አንዷ አንዷ የፈለግከ ማድረግ ትችላለህ። ምንም አይመስልህም። ስለዚህ እኔ ደግሞ በራሴ መቆም ልጅ ነኝ፣ ማንም ኖረም አንኖረም ብላ እንግዲህ ጥንካሬ ዋና ሳይተዋለች እና የሌና እንቺስ ነገር መጨረሻው ምንድን ነው ሲላል፣ አይ ይ በቃ ከዚህ በኋላ አንተም በህይወትህ፣ እኔም በህይወቴ ባለሁበት ሁኔታ ደስተኛ ነኝ፣ ከማንም ከምንም ምንም አልፈልግም ብላ ቁርጥ ያለ አሳቧን አስቀምጣለት ጥላው ሄዳለች ማለት ነው። ማመን እስከሚያቅተው ድረስ እውነት ለመናገር በጣም ነው የተሰማውም የተናደደውም። ከዚህ በኋላ ማንኛውም ለሚሆን ነገር ለሚደረግም ነገር ማንም እንትን እንዲናገረኝም በቃ በእሷ ጉዳይ ድጋሚ እንደማይና እንደ ማይሰራ አይነት ነገር ነው በቃ የእሷ ነገር ከዚህ በኋላ እንዳ በቃ የእሷም ህይወት መርጣለች እኔም ህይወቴ መርጫ አለሁ እንደማለት ይመስለኛል አብርሽ ከሁኔታው ማለት ነው ያው እሷ ውሳኔዋ ነው በቃ በአጠቃላይ አብረው መሆን እንደማይችሉ ና እሱ ብዙ ጥፋቶች እንዳጠፋ ቤት ቁጭ ብዬ ሰውን ይዘህ እስከመምጣት ድረስ ያበላኋቸው ያጠጣኋቸው ሰዎች ራሱ ምን የበሉበትና የጡበት እጅ እስከ መካድ የደረሱ ብላ ከዚህ በኋላ ማንንም አላምንም እኔ ራሴንና ራሴ ብቻ ነው የምሰማው የማየውም ብላ፣ በጣም ነው የጀገነች ውላቸዋለሁ። ይስሀቅ ደግሞ ማንንም እንዲነካት አይፈልግም። ሌላ ደግሞ እኔ ሙስሊም ነኝ። አሁን ረመዳን ብቻ ስለሆነም ሳይሆን እሷም መጥፎ ልጅ አይደለችም፣ ባለጌ ልጅ አይደለችም። ሁለተኛ ነገር ደግሞ እኔ በረመዳን እኔም ጋ የት ብታድር ሌላ የተለየ ነገር ምንም ሊኖር አይችልም። እንኳን ረመዳን ሆኖ ረመዳን ራሱ ባይሆን ራሱ እኔ አንድ ሰው ኒካ እስካላደረኩ ድረስ ኒካ ማለት ነው ያው በሙስሊም ቀለበት እንደምትሉት በእናንተ ወይም ደግሞ ሽምግልና ቤተሰብ ጋር ተልኮ ልጅ ለልጅ እስከሚባል እንደማለት ነው። ኒካ ያለው ነገር ማለት ነው ያው በሙስሊም ኒካ ነው የሚባለው፣ እና በጭራሽ ምንም ነገር ሊፈጠር አይችልም ብሎ ያው ቁራጣቁም አቋሙ ነው እሱም የተናገረው ማለት ነው። በአጠቃላይ የትም ብታደር አንተ በዚህ መልኩ ማናገር በዚህ መልኩ እንደ የስዋ እንዲህ ማለት አትችልም፣ ምክንያቱም እሷ የራሷ የምታውቅ ልጅ ናት ብሎ እንግዲህ ኢሳምንም በጭራሽ እንግዲህ አብርሽን ለብቻዋንም ሊያወራት ሊነካትም አይፈለገም ነበረ ያው አብርሽ ግን በነገራችን ላይ ያኔ አይን ፌስ ቱ ፌስ ወይም ደግሞ ፊት ለፊት አይን ላይን ሲገጣጠሙ ሲያወራት እንደ በፊቱ ወይም እንደ ሌላው ጊዜ የምትሳሳለት ወይም ደግሞ የምታዝንለት የመሰለው ይመስለኛል። ለምን እንደዛ በቃ አንተ ዘወር በልልን እኔ እሷን ብቻ ነው ማናገር የምፈልገው ደጋግሞ ሲለው የነበረን ነገር እሱ ነው። አንተ ዘወር በልልን እኔ ብቻ ይላናግራት ብቻዋን ብቻ ነው ማናገር የምፈልገው ምናምን ነገር ያው ረዥም ሰዓት እምቢ ብሎ ነበረ። ነገር ግን ከዛ በኋላ እሷ እሺ በል ችግር የለውም ምንም የተለየ ነገር የለም ብለው እሱም ዘወር ብሎላቸው ቢያወሩም ምንም ያው እሷ ሀሳቧ ሀሳቧ ነው የተናገረችው። በቃ የፈለግከውን መሆን የፈለግከውን ማድረግ ትችላለህእና ና በእኔ ነገር አይመለከትህም። በአንተ ማንኛውም በምታደርገው ነገር አይመለከተኝም። እሱን መርጫለሁኝ ብላለች። እንግዲህ እሱም ደግሞ እሱ እሷ ደግሞ እሱ ከመረጠች ደግሞ እኔም ከዚህ በኋላ ለሚኖረው ነገር አይመለከተኝም። የራሴ ህይወት የራሴ ነው ብለ እላችኋለሁኝ። እንግዲህ እዚጋ አስተማሪ የሆነ ነገር ምንድን ነው አንድ ሴት የምትወደው የምታፈቅረው በጣም እንግዲህ ያው እንደሚታወቀው ተነበረች እንግዲህ ካለበት ፈልጋው አፈቅርኩህ ብላ የሄደችው በጣም ብዙ ዋጋ ከፍላ እንደዚሁ አልቀሳብን ብላ ነው። ያኔ እሱ መጨረሻ ያፈቀራት ማለት ነው። ከፍቅር በተለያዩ ጊዜ እንግዲህ ያ ሁላ ዋጋ የከፈለችለትን የነበረው ያው እንግዲህ ውስጧ ያው ቆርጦላታል ማለት ነው። አሁን ምንም አልመሰላትም ማለት ነው። እሱም ደግሞ አይ በቃ ሰው ልጅ ትዋደዳላችሁ፣ የፈለገ ብትዋደዱ ብትፋቀሩ፣ ያው አንፈልግም ከተባባለ ደግሞ ማንም ቆርጦ ወስኖ መኖር ይችላል፣ ምንም አይመስልም ብለዋል። እንግዲህ እሱም ያው ራሱ ለማጽናናት ነው እንደዛ የተናገረ ወይስ ሰው ለማናደድ ነው ባላቅም ማለት ነው። ሌላው ደግሞ ብዙዎቹ ኮሜንተሮች ነው። ኮሜንተሮች ብዙ ሀሳብ ሰጥተዋል። ከኮሜንተሮች ከሰጡት ሀሳብ እንግዲህ በጣም የዋንዷ እኔ አብርሽ እንደ ታላቅህ ልምከርህ አንተ ከዚህም ከዛም አስሯ ሴት አትቀያይር፣ ሩታ ታፈቅርሃለች፣ ትወድሃለች፣ ትመለስ ልሃለች ና እስኪ ራስህን ከሴቶች ርቀህ በራስህ መንገድ ዝም ብለህ ጸጥ ብለህ ስራ ለራስህ ጊዜ ሰጥተህ አንድ ወር ሁለት ወር ወስደህ ራስህን አድንጠው እንደዚህ በአንዷ በአንዷ ተናደህ በእልህ ሴቶችን እንትን አትበል፣ እሱ አልተመለስልህ ከፈለግ ብለዋለች። አንዷ አንዷ ደግሞ እንግዲህ አብሪሽ አርፍደሃል፣ መጀመሪያ ስለምን ይቅርታ ልጠይቃትም አጠፋሁ ለምን አላልክም? አሁን አንተ ከሌላ ስትሆን ነው ወይ የታየህ? የጣሉበት ማንም የጣሉበትን ሲያነሱበት ይቀናል፣ አይወድም። እንደዛ አደረከው ብለውታል ማለት ነው። በነገራችን ላይ እሱ ራሱ ምትን ነው ወይ ይሄ የተበቀልሽኝ ነው ወይ ከሌላ አንቺም እንደዚህ ከሌላ ሰው ምናምን ነገር የምትመጩ ምናምን ነገር ብሎ ሳይሆን እየተበቀልኩ አይደለም። የራሱ ሕይወት ነው። መጀመሪያንም ጠንካራ ብዬ ጀገን ብዬ ነው። አሁን ይሄ ከዛ በኋላ የጀመርኩት የአንተ ጋር የነበረው ፋይሌ ሁሉ ዘግቼ አሁን የጀመርኩት ሕይወት ነው ብላ ቆራጥ የሆነ አቋሟ ነው የነገረችው ማለት ነው። እና በጣም ነው እንግዲህ የሚገርመው ኮሜንተሮች፣ ያው የሩታ አድናቂዎች ብዙዎቹ በጣም አድነቀዋታል። ምክንያቱም እሷ ጎበዝ ናት፣ ጠንካራ ናት። እንደዚህ፣ ዓለም መውደቋ በራሱ አሁንም ጠንካራ ሆነ ሺጂ ብላችሁ ይብላችሁ ብዙዎቻችሁ በኮሜንት እንግዲህ አድናቆታችሁ ገልጻችሁላታል ማለት ነው። ያ ማለት በቃ በዚህ ጋር የሚያስተምር ነገር አንድ ነገር አንድ ሰው ከሚወደው ከሚያፈቅረው ምናምን ነገር ከተለያየ ራሱ መጣልና መውደቅ እንደሌለበት እና በራሱ ጠንካራ ሆኖ መቆም እንዳለበት ያስተምር ነገር አለው። ከሷ ምክንያቱም አንድ ሰው ከሚወደው ሲለያይ ከሚያፈቅረውን ሰው ሲለያይ ራሱን አደጋ ውስጥ እስከ መጣል ምናምን፣ በእርግጥ መጀመሪያ ያው አይታቸዋል እንግዲህ እስከ መርዝ ጠታ ክንቤት እስከ መግባት ምናምን ደርሳለች። ያ ብደርስም ያው መለሳ፣ ግን ወደ ራሷ ተመልሳ መኖር መቋቋም ራሷን ደግሞ ጀግናን መውጣት መስራትና ከሱ የተሻለም ደግሞ ማግኘት እንደምትችል እራሷ ያሳመነችው ይመስለኛል ማለት ነው። ይሄ የማንም ሴ ሌላም ሴት ቢሆን አስተማሪ ነገር ይመስለኛል። ማንም ሴት በቃ አንድ የአንድ ህይወት ጀምራ ነበር፣ አልተሳካለትም፣ አልሆነላትም። መውደቅ እንደሌለባት ጠንካራ መሆን እንዳለባት፣ ሌላም እድል ህይወት እንዳለ አንድ በር ብቻ እንዳልሆነ የሚያስተምር ነገር አለው ማለት ነው። በአጠቃላይ እንግዲህ ከዚህ በኋላ አንቺም በራስሽ ህይወት እኔም በራሴ ህይወት ተባብለው ተለያዩ ከዛ ከነበሩበት ቦታ በእኔ ህይወት አይመለከትህም፣ የፈለኩበት ብቀመጥ የፈለኩበት ባድር የኔ ነገር አንተ ሊያገባ አይችልም ብለዋለች፣ ማለት ነው። ያው ይሄ ንግግሯ አልተዋጠለትም አልስ እሱ በጣም አናዶታል። አብርሽን በጣም ማመንም አቅቶታል። እውነት ለመናገር በዚህ ልክ ጠንካር መሆኗን ይመስለኛል ማመን ያውቃተው። ለማንኛውም እናንተም ሐሳባችሁ፣ ነገር ወኝ ሩታ እንዴት ታያችኋት? ሰላማችሁ፣ ብዙ አለኝ፣ ሰላም ወሬ ፈራ